ይከ አስቀጥሎ ምን ይላሉ? ሚን ሙንከሪን ወነኪሪን ማአቁሉ ለሁም በቀብር ውስጥ አስፈራኝ፣ እጅጉን አስደነገጠኝ የተመለከትኩት ነገር። እሱም ሚን ሙንከሪን ወነኪር። የተመለከትኩት ነገር ሙንከርና ነኪር ነበር ያየሁታል። ያ አላህ፣ እጅግ አስጨነጠኝ። አይን እጅግ ሲያዩ የተረበሸበት ልቤ፣ የተርበተበተበት ጉዳይማ አላወህዋ ውህወ ሸእኑ ሙንከር ነኪር፣ የሙንከርና ነኪር ጉዳይ እጅግ አስፈራይ። ማዕቁሉ ለሁም ምንድነው የምላቸው ለነሱ። ሙንከሪን ነኪሪን ማዕቁሉ ለሁም ለነሱ ምንድነው መልስ የምሰጠው። ቀድ አሀመኒ አምሮሁም ጉዳያቸው እጅግ አስፈርቶኛል። ጅዳ አፍዛኒ እጅግ በጣም አስጨንቆኛል አሉ። ያአላህ ሁለት መላእክቶች ሁለት መላእክቶች ፊት ለፊት ባስቀመጡህ ጊዜ በጠየቁም ጊዜ እጅግ የሚያስፈራ እጅግ የሚያስደነግጥ የሆነ ክስተት ነው። ወአቃዱኒ ወጀዱ ፊ ሱአልህም። ወአቃዱኒ አስቀመጡኝ፣ ወጀዱ በረቱም፣ ፊ ሱአልህም በጥያቄያቸው ላይ እጅግ በረቱብኝ። ጥያቄያቸው እጅግ የበረታ መልሱ ቀላል ሆኖ ሳለ፣ ነገር ግን የሚመልሰው የኢማናችን መጠልክ ስለሆነ እጅግ ጥያቄው ብርቱ ነው የሚሆነ። ማሊ ሲዋ ከኢላሂ መን ዩከሊሶኒ። ማሊ ሲዋ ከአንተ ውጭ ማን አለ፣ ኢላሂ የኔ ጌታ፣ መን ዩከሊሶኒ ከዚህ ጭንቀት ነጻ የሚያወጣኝ ከቀብር ጥያቄ የሚያደነኝ ማን አለ? ጥያቄውን በአግባቡ መልሼ እንዳልፍ የሚያደርገኝ ማን አለ? ጌታ ይሁን ባንተው በእዝነት ነጻ ካላወጣ። ፈምኑን አለየ ቢአፍዊ ሚንካ፣ ፈምኑን አለየ በኔ ላይ ለግሰኝ፣ ቢአፍዊ ሚንካ ካንተ የሆነ?

ሰማይ ነክቷል፣ የምድር ስፋትን አካቧል። ያልሰራሁት ያልፈጸምኩት ወንጀል የለኝምና እኔ በወንጀል የተያዝኩ ነኝና፣ ቂታ ሆይ ማኅርታህን ይቀርባይነትህን ለግስኝ አሉ።

የሰው ልጅ ወደ አላህ ሲቃረብ ደግሞ ወደ ጌታው ሲቀርብ ደግሞ ሁሉ ነገር ይቀልለታል፣ ይስተካከልለታል። የዱንያ ሕይወት ይችናት፣ ወደ ጌታ በቀረብ ቁጥር ደስታ ታገኛለህ። ከጌታ በራክ ቁጥር ከአንተ ደስታን ትነፈጋለህ፣ ክብድ ይልህ ታዲያ ገንዘቤንስ ተከፋፈሉ። ከሞትኩ በኋላ ቤተሰቦቼ ሀብቴንስ ወሰዱ። ቤተሰቦቼ ገንዘቤን ተከፋፈሉ፣ ግን ወንጀሌን አልተከፋፈሉልኝ። በጀርባ ላይ አድርጌውን የሄድኩት ወላ ተዚሩ ዋዚረቱ ዊዘራ ኡኽራ። አንዲት ነፍስ አንዲት ነፍስ የሌላኛውን ወንጀል ትሸከማለች። በሌላ ሰው በሰራው ወንጀል ልትጠየቅ አትችልም። ሁሉም በሰራው ወንጀል መጠለቅ ይጠየቃል። ይሄ ነው እንግዲህ ከሞትን በኋላ ወደ አኸራ ከሄድን በኋላ ገንዘባችንን በተመለከተ የሚገጥመን ነገር ያስደስታል? ያኮራል? ዛሬ አኸራችንን አበላሽተን የምንሰበስበው ዱኒያ ዛሬ ቀብራችንን አበላሽተን የምናጠራቅመው ሀብት እኛ ቀብር ውስጥ ስንገባ፣ እኛ ወደ አኸራ ስንሄድ መጨረሻው ለወራሽ መከፋፈል ነው፣ የወራሽ መሆን ነው መጨረሻው። ታዲያ ለዚህ ብሎ አኸራ ማበላሸት ተገቢ ነው? ታዲያ ለዚህ ብሎ ቀብርን ማጨለም ተገቢ ነው?